ሳማኝ ትሁት መሪ አንደበተ እርቱ መምህር አዋቂ ጣፋጭ አንደበቱ! ቃል ኪዳን አክባሪ አስታራቂ ዳኛ፣ የጦር ሜዳ ጀግና ወታደር አርበኛ፣ ክቡር ያላህ ነቢይ ታላቅ የሰላም ሰው ዓለም ያወደሰ አላህ ያነገሠው። ቃላት ማይናገር ከራሱ ልቦና እንዲህ ተዘርዝሮስ መች ሥራው ያልቀመ ለተወው ሳል ጀመረች እያልዘልቅ ፍቅሮት አሸነፈ ፍቅሮ ዓለምን ገዛ። የወደዶት ማለ ሁሉም ቃል ተጋባ ለእርሶ ሊሆን ቤዛ። አላሁ አክበር አላሁ አክበር ላ ኢላሀ ኢላላህ ሙሐመዱ ረሱል ገና ከመነሻው ገና ከጅምሩ ቢዋሃድ ከገላው ውዴታና ፍቅሩ ቢሰርጽ ከልቡ ቢገባ ካንጀቱ ቢዘልቅ ነው እንጂ ከደም ከአጥንቱ። ራሱን አሳልፎ ሕይወቱን መስጠት እኔ ልሙት አለ እኔ ልሙት ለርሶ እኔ ልሁን ፊዳ። ይኸው ይፍሰስ ደሜ ያካሌ የሚጐዳ ከእርሶ አይበልጥብኝም መላው ሰውነቴ። ክፍቱን አልየው ካሻው ይምጣሞቱ ታዲያን ብትር ክቡር ደሞ ፈሶ መከራ ስቃዩ ችግር ባንተ ደርሶ አይችልም ልባችን ውስጣችን ይደማል። አንተን ክፉ ነክቶ ጤና እስኬት ይገኛል። ለይስሙላ አይደለም እንዲያው ለምላሱ ሁሉም ያደንቀዋል፣ ሁሉም ያከብረዋል፣ ሁሉም ያልቀዋል ከሥጋው ከነፍሱ። እርሶ ሰላም ሁኑ የኔ አካል እንዳሻው ይረገጥ ይመታ። ይህ ነው የፍቅር ጥግ እንዲህ ነው ውዴታ። እሷም ትለዋለች ከቤተሰቦቿ አብልጣ ከራሷ ውዴታዋን ስገልጽ ባማረው ምላሷ። ግዴለኝም እኔ ለወንድም ላጎቴ ካሻው ደሙ ይፍሰስ የልጄ የሚያባቴ። ብቻ ያሳዩኝ አይኑን ልቤ እንዲረጋበት፣ አንድ የልየውና ፍቅሬን ላድስበት። የታል ያላህ ወዳጅ ውሰዱኝ ካለበት። እኔ ልሙት ለርሶ እኔ ልሁን ፊዳ ይፍሰስ ካሻው ደሚያ አካሌ የሚጎዳ። እርሶ ሰላም ሁኑ ይጠበቅ ጤናው ምንም ክፉ አይንካው ክቡር ነው ገላው። እንኳንስ ድንጋዩ የሚወረወረው በእጅና እግር ቡጢ የሚሰነዘረው እሾህም አይውጋህ ከምድር ላይ ያለው። እንኳን ድንጋይ ዱላ እንኳን ቦክስ እርግጫህን ወድም ሊነካህ መጥፎ ቃል ግልምጫ ከአዲያን ቅጣት እያየለ መጥቶ ግድ ሆነ መሰደድ ቤት ንብረቱን ትቶ። ግድ ነበርና ሀገር መልቀቃቸው ከሚወዷት መካ ትተው መውጣታቸው። ተጉዘው ደረሶ ተሰደው መዲና። ያላህ ወዳጅ ቀሩ በቃላ ነበር። ዛሬ ተለይተን ካልተ አልቻልነው፣ ምናልባችን ዋተፈ ውስጣችን በናፍቆት በስጋት ተውጧል። መሽት መጣ ይሆን ሁሉም ይጠብቃል። ምን አግኝቶ ይሆን ዛሬስ ምን ገጠመ? በፍቅር በናፍቆት ሁሉም ሰው ተራበ። ፈራን ያላህ ወዳጅ ከቶ እንደምን አለ። ምናልባት የሚከተል የአንጋራ ጋራ ለጋራ አይጠፋም ከኋላህ የቁረይሾች ጭፍራ አለ ብዙ ከንቱ ጌታው ማይፈራ?

የአላህ መልእክተኛ በፍጹም አይሁን፣ እኛ ያለንም አይተን ዝም አንልም። አንተ አትሸከምም እንበቃለን እኛ፣ እባክህ አረፍ በል የአላህ መልክተኛ። የውም ቢም ብሎ አሁን ይሠራል ሁሉን ለማስተማር ሁሉንም ይሆናል። እንዴት ያለ ሰው ነው ውለታው የበዛ በሥራው በፍቅሩ ዓለምን ይገዛ። ሚስት እንስጥህ ውሰድ መርጠን ከዘራችን ገንዘብ እንካ ክበር ብለጥ ከሁላችን። ሥልጣን ካሻህ ንገሥ እዘዝብን በኛ ግና አንድ አምላክ አትበል ሰላም ስጠለኛል ይገርማል የአላህ ሰው ምኞቱ የላቀ ከስልጣን ከድሎት ከኩራት የራቀ ዓላማው አንድ ነው ለዚሁ ነው ልፋቱ ግልጽ ነው መንገዱ ከስር መሠረቱ። መከራ ስቃዩ ስደት እንግልቱ ስድብና ዱላው ረሃብ ጥማቱ፣ ሌላ አይደለም የርሱ ይኸው ነው ዓላማው ይኸው ነው ልፋቱ ይኸው ነው ጭንቀቱ ይኸው ነው ጥበቱ ከላይታች ማለቱ ስደት እንግልቱ ንጹሕ የአላህ ባሪያ ክቡር የጀነት ሰው አላህ በራህመቱ ሁሉን ያወረሰው። ለራሱ እኮ አይደለም ለኔና ላንቺ ነው። ላለም ነው ጭንቀቱ ከሳት እንዲርቅ ነው እንዲድን ኡመቱ። ኡመቲ ኡመቲ ሕዝቦቼ ማለቱ